ጤና ይስጥልን። ይህ የጋዜጣ ፕላስ የመረጃ ሰዓት ነው። ከዜናዎቹ ጋር ዳግማዊት አበበ ነኝ። አርዕስቶቹን በማስቀደም ጀምራለሁ። በኢትዮጵያ የሳይበር ጥቃት እየተባባሰ መጥቷል። ከዓባይ ግድብ በቀን 14646 ኪሎ ግራም የዓሳ ምርት እየተገኘ ነው። ማሊ ለውጭ ሀገር ዜጎች አዲስ የማዕድን ማውጫ ፍቃድ አልሰጥም አለች። ሃማስ የትራምፕ ተደጋጋሚ ዛቻ ኔታንያሁ በጋዛ ወረራውን እንዲቀጥል ድጋፍ ለመስጠት ያለመ ነው አለ የሚሉትን መረጃዎች ይዘንላችኋል። አብራችሁ ቆዩ። በኢትዮጵያ የሳይበር ጥቃት እየተባባሰ መምጣቱን የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። በአስተዳደሩ የኢንፎርሜሽን ኢንሹራንስ ዘርፍ አስተባባሪ አቶ ሃኒባል ለማ ለጋዜጣ ፕላስ እንደገለጹት በኢትዮጵያ የሳይበር ጥቃት ቁጥር እንዲሁም ውስብስብነት ጨምሯል። የሀገሪቱን የመመከት አቅም በከፍተኛ ደረጃ ማሳደግ መቻሉን ገልጸው ዓለም አቀፍ የቴሌኮሙኒኬሽን ሕብረት ባስቀመጠው የሀገራት የሁለት ዓመት የሳይበር ደህንነት ኢትዮጵያ በከፍተኛ ደረጃ ማሻሻሏን ጠቅሰዋል። ከዓባይ ግድብ በቀን በአማካኝ 14646 ኪሎ ግራም የዓሳ ምርት እየተገኘ መሆኑን የቤኒሻንጉል ጉሙዝ ክልል ግብርና ቢሮ አስታወቀ። በቢሮው የእንስሳት ዘርፍ ምክትል ቢሮ ኃላፊ ዶክተር ብርሃኑ ይተቻ ለጋዜጣ ፕላስ እንደገለጹት በክልሉ በ2017 በጀት ዓመት 8 ወራት 3700 ቶን ዓሳ ተመርቷል። በአጠቃላይ በክልሉ ከተመረተው ዓሳ 95 በመቶ የሚሆነው ከዓባይ ግድብ የተገኘ መሆኑን ገልጸው በቀን በአማካኝ 14646 ኪሎ ግራም የዓሳ ምርት እየተገኘ ነው ብለዋል። በክልሉ አንድ ኪሎ ግራም ዓሳ 400 ብር የሚሸጥ ሲሆን ከዓባይ ግድብ የተመረተው ዓሳ ከአንድ ነጥብ አራት ቢሊዮን ብር በላይ ገቢ መገኘቱን አስታውቀዋል። ማሊ በቅርቡ በደረሰው የማዕድን አደጋ ምክንያት ለውጭ ሀገር ዜጎች አዲስ የማዕድን ማውጫ ፍቃድ አልሰጥም ማለች። ማሊ የካቲት 15 ኬስ ግዛት የወርቅ ማዕድን ተደርምሶ 43 ሰዎች መሞታቸውን ተከትሎ እንዲሁም ከዚያ በፊት በጎርፍ ሴቶችና ሕፃናትን ጨምሮ 13 ሕይወት መጥፋቱን ተከትሎ ውሳኔውን ማስተላለፏ ተገልጿል። አደጋዎቹን ተከትሎ የማሊ መንግስት ለውጭ ማዕድን አውጪዎች አዲስ ፍቃድ መስጠት ማገድን ጨምሮ ከአደጋው ጋር የተያያዙ ባለስልጣናትን የማሰናበት እርምጃ ወስዷል። ዘገባው የስፑትኒክ አፍሪካ ነው። የትራምፕ ተደጋጋሚ ዛቻ ኔታንያሁ በጋዛ ወረራውን እንዲቀጥል ድጋፍ ለመስጠት ያለመ መሆኑን ሐማስ ገለጸ። ጋዛን ሙሉ በሙሉ የመቆጣጠር እቅድ ያቀረቡት ትራምፕ በግብፅ የቀረበውን አማራጭ እቅድ ተቃውሞ በሐማስና ፍልስጤማውያን ላይ ዛቻ እያሰሙ ነው። የሐማስ ቃል አቀባይ አብዱለቲፍ ይህ ዛቻ የተኩስ አቁም ስምምነት